እንግዲህ ይሄ ቤተሰቦቼ እንደናችሁ ካላችሁ አይ አለኝ። እግዚአብሔር መስገን ዛሬ እንግዲህ አንድ በጣም የዘገነነኝ በጣም ያስጠላኝ ኢትዮጵያ ውስጥ ይከሰታል ብዬ ያላሰብኩት ያልጠበቁት ነገር በማህበራዊ ሚዲያ ላይ የተሰራጨ ያለ ነገር አለና እሱም ይሄ ሱፍ የሚባለው ሰውዬ የተደረገው ድርጊት ነው። በእውነቱ እግዚአብሔርን በጣም በጣም በጣም ነው የተናደርኩበት። ዋን ነው የተናደርኩበት እንትን ደግሞ የእመቤታችን ድንግል ማርያምን እንትን እየተጠቀመ ማርያምን እያለ በዚህ ልክ ወርዶ በዚህ ልክ ዘግናኝ እንትኖችን መስራት የለበትም ነበረ። ነበረ ሲቀጥል ደግሞ በዚህ ጾም ወቅት ሰው በሚጸልይበት ሰው ወደ ፈጣሪው በሚቀርብበት ሰዓት በዚህ ፈጣሪውን መማጸን በነበረበት ወርና ሰዓት ላይ እንደዚህ አይነት ድርጊት አንድ ትልቅ ሰው ለሰው መካሪና ዘካሪ ተሚባለው ትልቅ ሰው የማይጠበቅ ድርጊት ነው ያደረገው። በነገራችን ላይ እንደዚህ አይነት ነገሮች ሲወሩ ሰንብተዋል። እኛ ኢትዮጵያኖች እንደዚህ አይነት ነገር ይደረጋል ብለን ያው ስለማንጠብቅ ስለማንገምት ነው ብዙ ሰዎች እያወሩ ነው። እንዳውም ወንዶች ሴቶች በመምሰል የተለያየ ልብሳቸውን በመቀየር ብዙ በተመሳሳይ ጾታ ላይ እንትን እንድትጠመዱ የሚያሳይ ነገሮች ብዙ እየወጡ ነው። ያን ያክል ግን እኛ ትኩረት አልሰጠነውም። እንደገና ኢትዮጵያ መንግስትም ትኩረት አልሰጠውም ብዬ ነው የማምነው። እንደዚህ አይነት ባለጌዎች እንደዚህ አይነት አገራችንን የሚያቆሽሹና አገራችንን የሚያረክሱ ሰዎች እውነት በሕግ መጠየቅ አለባቸው። ሶፊን ያጋለጠው ሰውዬ በነገራችን ላይ ጌሰ በጣም አደንቀዋለሁ። በጣም አድናቂው ነኝ ምክንያቱም አሁን ይሄ ሶፊ እንደዚህ ሲጋለጥ ሶፊን እንደዚህ ሲያዋርደው ብዙ በሶፊ ጀርባ ያሉ ሰዎች እንድጠነቀቁ ይሄ ነገር ትንሽ እንዲቀንስ ያደርጋል ብዬ ነው እኔ የማስበው ማለት ነው። እና ሰውየው ደግሞ ቴክንት ላይ ኮሜንት ላይ ገብቼ እያየው ነበርና ምናልባት እሺ ብሎሃው ወስደሃው ቢብሎ ምናምን ቢሆንስ? ኖ እንደዛ የሚባል እኮ ነገር የለም። ሰውየው እኮ ተሐስ ያረገውን ያረጋው ነገር እንዴት እንዳወራው እንደ ሂደቱ እንዴት እንደነበረ እኮ ሰውየው አውጥቷል። ኦልሬዲ ሰውየው እኮ አውጥቷል። ይሄንን ፍላጎት ቢኖረው ኖሮ የዚህ ሰው ቢሆን ሰውየው ኖሮ ይሄንን እንዳለ የተጻጻፉትን ነገሮች እኮ አያወጣበትም ነበረ። ስለዚህ እውነት በጣም ጎበዝ ነ ሲደነቅ ይገባል። እኔ መግረፋችሁ ብቻ በቂ ነው ብዬ አላመንኩም። እዛው መግረፍ ብቻ ታይሆን እዛው ለፖሊስ እጁን መስጠት ነበረባችሁ። ምክንያቱም ይሄ ሰውዬ ቢታሰር፣ ይሄ ሰውዬ በህግ ስር ቢዩ ሌሎቹም እንዲቀንስ ያደርጋልና በጣም በጣም ያስጠላል። ሰሞኑን የእግር ኳስ ተጫዋቾች ሴት ለሴት እንደዚ አይነት ነገር ጀምረዋል እየተባለ ነበርና እውነት እግዚአብሔርን አላመንኩም ነበረ። በቃ የሆነ ያልተስማሙበት ነገር አለ፣ ስማቸው ሊያጠፉ አስበው ነው። ኢትዮጵያ ውስጥ እንደዛ አይነት ክስተት አይከሰትም። እኛ አማኞች ነን። እኛ ኢትዮጵያኖች ብዙ ጊዜ በጸሎትና በቃ በአክራሪነት ነው የምንታወቀው። በእንደዛ አይነት ነገር እንታወቃለን ብዬ በጭራሽ ግን መኩም እግዚአብሔርን ነው መላችሁና አሁን ሰሞኑን የተከሰተው ነገር ምንድን ነው? በጣም የተለያዩ ወንዶች አክታቸውን እንደ ሴት እያረጉ እኔ በጣም ብዙ ሰው ገጥሞኛል። እግዚአብሔር ነው ማለት አክቱ ወንድ ሆኖ አክቱን እንደ ሴት የሚያረግ ሴት ሆነ አክቷን እንደ ወንድ የምታደርግ እያየን ነውና ፈጣሪ እንደኛ አይደለምና ይቀርባለን። አሁን ያለንበት ዘመን እውነት ቀረም ይባል ዘመን አይደለም። ቲክቶከሮች አሁን ባለፈው ጉማ ዋርድ ላይ ጉማ አይደለም እንት ነው እንት ነው ቲክቶክ አዋርድ ላይ ቲክቶክ አዋርድ ላይ ለብሰውት የሄዱት ልብስ አለና በእውነቱ በጣም በጣም ለቀዱ ትውልድ ምን እያስተማሩ ነው? ምንድን ነው እየተተላለፈ ያለው የሚል ነገር ውስጤ ላይ እንትን እያለ ነበረ። እውነቲውን ውሸት መረጃው ባይታወቅም ልጆቹ በቁጥጥር ስር ውለዋል ተብሏል። እና ይህ ጃኒ የሚባለው ልጅ በነገራችን ላይ አለባበሱ እንግዲህ እሱ ይቅርታም ጠይቋል ከማይክል ጃክሰን የወሰድኩት ነው እኔ ለሌላ ነገር አይደለም እንደዚህ አይነት ነገሮችንም አላበረታታም ብሎ ይቅርታ ጠይቋል። እኔ ኦርቶዶክስ ነኝ፣ በዚህ ነገር የምታማሰው አይደለሁም። ግን ቦርሳ መያዜ ትክክል አልነበረም፣ ሱሪው ግን ኖርማል ነው ብሎ እንትን ይቅርታ ጠይቆ ነበረ። በተረፈ ግን ሴቷ አሁን የለበሰችው ልብስ ተውጮች ተፈረንጆች መውረስ ያለብን ብዙ ነገር አለእና እሱን ብንወርስ፣ ይሄ አልባበስ መውረስ የለብንም። አሁን በቁጥጥር ስር ውለዋል ብዬ ተብሏል። ይህ እንግዲህ ለሌላችሁ ሌሎች ልጆች ትምህርት እንዲሆናቸው ይገባል ብዬ እንተላለሁ። እኔ በጣም በጣም ብዙ ነገሮች እያየሁኝ እየገጠሙኝ ስለሆነ በእውነቱ ነው የምላችሁ። በጣም ያሳዝናል። ሶፊ ግን ያደረገው ነገር በጣም ባለፈው እንትን ላይ ሚዲያ ላይ ቀርቦ ያ ጋዜጠኛው እንደዛ ጠየቀው ተብሎ እግረኛው ሚዲያ እንደዛ ጠየቀው ተብሎ በቃ እግረኛውን አጥቀነው ነበር። ሁላችንም እንደዚህ እንደዚህ ጠይቀዋል፣ እንዴት እንደዚህ ልጁን ያፋጥጠዋል፣ እንደዚህ ልጁን እንደዚህ ዝቅ ያደርገዋል፣ ያዋርደዋል። እሱ ትናንትና እዛ ቦታ ላይ ነበር፣ አሁን ስለተመመነው ነው ምናምን በሚል እግረኛው ሚዳን በጣም ሁላችንም አዝነንበት ነበረ፣ እንደሰው ይህም ደግሞ እንዲረዳ ብዙ አስተዋጽኦ እየተደረገለት ነበረ ማለት ነው፣ ቲክቶክ ላይ እኔ ባላደርግለትም አስተዋጽኦ ግን በጣም ብዙ ልጆች አስተዋጽኦ እንዲደረግለት እየለፉለት ነበረ። እንዲረዳ ብዙ ነገር እንዲደረግለት ማለት ነው። እና አንተን የመሰለ ሰው ይህን የመሰለ ሙያ ይዘህ ለእኛ ለቀሪቱ ልጅ እንደገና ለሚመጡትም ጥሩ ስነ ምግባር ብታስተምር እንደገና ደግሞ የተሻለ ነገር ብታሳይ ነው የሚሻለው። በእውነቱ የሰራኸው ስራ በጣም በጣም በጣም ስህተት ነው። በጣም ብልግና ነው። በእውነቱ እመቤት ድንግል ማርያም በስሟ መዳ በስሟ እየማልክ እንደዛ ይታደርገው ያረከው ያሰብከውን ድርጊት አጋልጣለች። ምክንያቱም እመቤቴ ድንግል ማርያም የሚባል የሚማልባት በእውነት በሀቅ በተመሰረተ ነገር ነው። ዝም ብሎ ሰው ተሜዳ ተነስቶ እመቤቴን ድንግልን ምናምን ብሎ አይምልም ማለት ነው። እመቤታችን ድንግል ማርያም ሆይ እውነት ያረግሽው ነገር፣ በስምሽ ምሎ በስምሽ እየማለ ይሄ ሰውዬ ወደ ያልሆነ ነገር ሲሄድ ያረግሽውን ነገር አሪፍ አርገሽዋል። እንኳንም አጋለጥሽው፣ እንኳንም ተጋለጠ። ሌሎች ደግሞ እንደዚ አይነት ወንድ ለወንድ ሴት ለሴት ጾታዊ ግንኙነት የምታደርጉ ሰዎች ባካችሁ ፈጣሪያችሁን ፍሩ። ለተቀሪው ለቀሪው ትውልድም እንደዛ አይነት ነገር ባታደርጉ ባይለኝ እኔ አምስት ሴት ሆነው ስድስት ሴት ሆነው አንድ ወንድን ባለፈው እንደዚህ እንትን ነው ያሉት እያሉ ነበር እና እና በጣም ይዘገንና እውነት እግዚአብሔር ነው። በቀን በቀን የምንሰማው የሚደረገው ነገር ሁላ በጣም ይዘገንናል። ግን ሶፊያ የሰራው ነገር ሁላ እንቃወማለን። እኔ እንደ አንድ ኦርቶዶክስ እንዲሁም እንደ አንድ ክርስቲያን ይሄ ነገር በጭራሽ በጭራሽ፣ ኢትዮጵያ ውስጥ ሴት ለሴት መጋባት፣ ወንድ ለወንድ መጋባት ጭራሽ በሃይማኖታችንም በአገራችንም የተከለከለ ስለሆነ እቃወማለሁ። ሁላችንም ድምፃችንን እናሰማ እንቃወም። ነውር ነው አይደረግም። በጭራሽ ማለት ነው እንዴ! አንድ ፈጣሪ ተፈጥረን እኮ ሴትም ለወንድ ወንድም ለሴት አድርጎ ነው የፈጠረው አይደል? ለሞላ ሴት ለሞላ ወንድ። ለምንድን ነው ይሄ ሁሉ ነገር የሚደረገው? ለምንድን ነው ካልተገባ ጾታ ጋር ሌላ ድርጊት የምናደርገው? እና ፈጣሪ ልቦናችን ይመልስልን። ስለተጋለጠ ግን ሰውየው በጣም ደስ ብሎኛል። ይሄ ሰውዬ በዚህ ብቻ አይደለም መታሰር አለበት ታስሮ ፍርድ መፈረድ አለበት። ከሌሎቹም ደግሞ ትምህርት መውሰድ አለባቸው። እየተሽለጠለጡ ያለው ወንዶች በቃ የሆነ ሴታት ምናምን የሚያሳዩ ወንዶች እያየው ነው እና በጣም ያስጠላችኋል ማለት ነው እና ምን አይነት ዘመን ላይ እንደደረስ ነት ማለቂያችን ዘመን ደርሶ ይሆን አላውቅም። ብቻ ውድ በተሰቦች የሰውዬ ስለተጋለጠ ደስ ብሎኛል። ግን እንደ አንድ ኦርቶዶክስ እኔ የተሰማኝ ለመግለጽ ነው የወጣሁት ከዚህ በኋላ ደግሞ ነገሮችን ሁላችሁም እንትን እያላችሁ በየአካባቢያችሁ እንደዚህ አይነት ነገር ትታዩ፣ ለፖሊስ ለህግ እንትን እያላችሁ ይህ ነገር እንዳይስፋፋ ሁላችን የሚያቅማችን ተጽዕኖ እናድርስባቸው። ሁላችንም በቃ ይህንን አክት የሚያሳይ ሰው ይህንን አክት የሚያደርግ ሰው ትታዩ ማለት ነው ለህግ አካል እያሳወቅን በህግ ቁጥጥር ስር እንዲውሉ ነገሮች እንዲቀንሱ ነገሮች መቀነስ አለባቸው፣ መጥፋት አለባቸው። መቀነስ ብቻ ሳይሆን መጥፋት ስላለባቸው ሁላችንም አስተዋጽኦ እናድርግ ነው የምለው። ውድ ቤተሰቦቼ ወዳችኋለሁ። በቀጣዩ ደስ ቪዲዮስ እንገናኝ ባይ